በጣም ደነገጡ ማለት ከእግዚአብሔር ነው ከሴጣን ነው የሚያስብል አይነት ነገር ነው። እሳቸው ፊት ላይ ያዩት እና በጣም በቃ። ከዛ በኋላ የነሳ አባቴ ከደነገጡ እንዴት ነው ሌላ ሰው የማይደነግጠው ማለት። ከብዙ ችግሮች በኋላ በብዙ ምክር ግንኙነት እናደርግ ነበረ ከሱ ጋርና ለግንኙነት ብቻ ነው የምንገናኘው። ከዛ በኋላ ማለት እኔን እንደ እንዴ ልበል እንደ መርዳት ማለት እዚህ ችግር ውስጥ እንደሌለሁኝ የሆነ ማለት እንዳላስብ ኖርማል እንደሆነ ምናምን ነው፣ እኔ እንዳስብ ከልጁ ህይወት መውጣት ፈለግኩኝ። ብዙ ነገር ተፈጥሯል ከሱ ጋር ራሱ። ማለት በእኔ ምክንያት ብዙ የሆነው ነገር አለ። እኔም ሳልወደው ቀርች ሳላፈቅረ ሳላፈቅረው ቀርች ብዙ ችግሮች ስለነበሩብኝ ነው እና ከጊዜያት በኋላ እኔ ነኝ እየለመንኩት ግንኙነት እንድናደርግ የምፈልገው የነበረው ና ሲመጣ ራሱ የሆነ በቃ ሆነ እንዳልፈለገ አይነት የለም። ማለት እኔ ለራሴ ራሱ ይከብደኛል። ሰላም ጤና ይስጥልኝ። ውድ ያኩሻ ጨዋታ ቤተሰቦች በህይወት መንገድ ላይ ነው ያለ ነው እንኳን ጤና ቆያችሁ እንላለን። እንግዲህ ከትንሽ ጊዜ ተለያይተን ነበረ። ያው የዩትዩብ ህግ አንዳንድ ነገሮች ተጽዕኖ ፈጥረውብን ነበር። በእናንተ ብርታት እዚህ ጋር ደርሰናል። ለማንኛውም ዛሬ በድጋሚ ተመልሰን መጥተናል። ፕሮግራሙን ላይክ ማድረግ አትርሱ። ሰብስክራይብ ያደርጋችሁ፣ ቤተሰቡን ሼር ያደርጋችሁ፣ ወዳይዛ መድረግ አድርሱልን። የእናንተ ላይክ ማድረግ ከመዘጋት ያድነናልና ላይክ በማድረግ እርዱ እንላለን። መልካም ቆይታ። እንግዲ እንኳን ደህና መጣሽ፣ እንኳን ደህና ቆያሽ። ዛሬ እንግዲህ ያው ከረጅም ጊዜ ቆይታ በኋላ በተደጋጋሚ ቀጠሮን ያገኘንሽ እሺ፣ እስቲ ዛሬ ምንድን ነው ልታወድን የወደድሽው ሀሳብ? እሺ ያው ማለት ከዚህ በፊት በነበሩት ቪዲዮዎች ላይ የተለመደ ነገር ነው ማለት ታይቶ ነበር። ከዚህ በፊት ና ማለት ሀሳቤ አዲስ ነገር አይደለም፣ ግን በህይወት ያው ስታወራው የሚቀልክ ነገር ስላለ እሱን ለማዋየት ነው። ያው ከአንድም ሁለት ማለት እንደዚህ ኢንተርቪው ለማድረግ ና ለእናንተን ለማናገር ሞክሬ የለው ግን ውስጤ ማለት ያው ትፈራለክ ህይወትን ስትናገር ብዙ ነገሮች አሉ ና በዛ ላይ ትንሽ የማይመቹ ሁኔታዎች ውስጥ ስለነበርኩኝ እዚህ መቅረብ አልቻልኩም። እና በጣም እድለኛ ነኝ ብዬ ነው ማስበው፣ ዛሬ እዚህ ቦታ በመገኘቴ ፈጣሪ ረድቶኝ ነው። እና ያው ሀሳቢን ለመጀመሪያ ያክል የምኖረው ተወልጄ ያደግኩት እዚያው ነው፣ አዲስ አበባ ነው የምኖረው፣ ግን ህንድ ውስጥ ነው ያው እንግዲህ ትንሽ የኔ ሀሳብ ከሌላው የሚለየው ህይወቴ ትንሽ ማለት ከባህላችንም ከበ ማለት ካለው ከሰው አሁን ላይ የአብዛኛውን አስተሳሰብ ከእነሱ ትንሽ ለየት ያለ ነው፣ ወጣ ያለ የሚጋጭ ባህሪ ነገር ነው እና ያው ለመናገር ያክል ሀሳብ ትንሽ ጭንቀትን ለማቃለል ያክል ነው የሚጣሁት፣ እና ስለሰጣችሁኝ እንዲያሁን በጣም አመሰግናለሁ። መልካም እንግዲህ ያው የአበሻ ጨዋታ ቤተሰብ፣ ሰው ከሰው ይማራል ብለን ሰው ደግሞ በመናገር በራሱ አንድ ህመምን መፍትሄ ነው መናገር። ለሰው ማይነገር ነገር መናገር ራሱን የቻለ አንድ መፍትሄ ነው። ከዛ ሁሉም የአበሻ ጨዋታ ቤተሰብ በራሱ መንገድ ይሆናል ባለው መንገድ የሚሻለውን መንገድ ይጠቁሙሻል፣ ኮመንት ላይ ይጽፉልሻል፣ በክልል ያገኙሽ ሰዎች በግል ያገኙሻል። ስለዚህ እስቲ እንወያይ። አብረን ለችግሩ ደግሞ መፍትሄ እንፈልጋለን። ያው ማለት ለማዋይ ትንሽ ስለሚከብድ ነው፣ ተፈጥሯዊ ነገር ስለሆነ አብዛኛውን ሰው ይደነግጣል እንደዚህ አይነት ነገሮችን ሲሰማ። ማለት የሚረዳቅ ሰው አለ፣ አንዳንዴ ደግሞ እንትንም ማይልክ ሰው አለ። እናንተ ምናልባት የብዙሀኑን ችግር ለመቅረፍ ስለሆነ በእንደዚህ አይነት ቦታ ላይ የተገኛችሁት፣ እንደ ችግር ትረዱኛላችሁ ብዬ ስላሰብኩ እንጂ ለራሴ ራሱ ብዙ ጊዜ ለዋለው በቃ እኔ የተለየው ፍጥረት ነኝ፣ እንደዛ ነበር የማስበው። አንድ ነገር እኛ ባህል ብዙ ጊዜ ከተለመደው ነገር ውጭ ማሰብም ሆነ እንደዚህ ነገሮችን እንትን ማለት አይችልም፣ እና ለመናገርም ለሰውም ምንም ነገር አልፈልግም። እና ከልጅነቴ ጀምሮ እናቴ ነበር ቻይዞሽ ማለት ያሉትን ነገሮች ሁሉ ሸፍና ከሰው እንዳልተለየው በቃ ያለውበትን ነገር ማለት እንዴት ልበል ምንም በቃ ከኤንቫሮንመንቱ ጋር ተምሳስዬ እንድኖር ነበረ የምታደርገኝ። ና እናቴን በአጋጣሚዎች አጥቻታለሁ። ና ካጠዋት ጊዜ ጀምሮ ግን እኔ ራሴ ላይ በጣም እንትን ይለኝ ነበረ። መከራሴ ጋር ነበር የምጣለው። ማለት ፈጣሪ ለምንድን ነው ለምንድን ነው አይባልም። ፈጣሪ ግን ያው እንዴት እኔ ላይ ብቻ አልነበረ። ማለት ሰው ፈልጎ ጾታውን ሊቀይር ይችላል። ወንድ ሴት ሊሆን ይችላል፣ ሴት ደግሞ ወንድ ሊሆን ይችላል። አሁን ባለንበት ዓለም ላይ የሚታወቅ ነገር ነው። እኛም ሀገር ላይ አሁን ላይ በጣም በሰፊው የሚስተዋል ነገር ነው እና የኔ ግን ከዛ ወጣ ያለ ነው። ተፈጥሮዬ ከዛ ለየት ያለ ነገር ነው እና ከልጅነቴ እናቴ ስትደግፈኝ ስታግዘኝ እዚህ ደርሻለሁ። እግዚአብሔር ይመስገን በሷ ማለት የእሷን ሀሳብ ለማሳካት ነው ይህን ያህል ማለት አሁን ላይ የምጨናነቅበት ነገር የለም፣ ግን ሁኔታዎቹን እንደ ሀሳብ ለማውራት ነው ና እኔ የሁለቱም ጾታ ባለቤት ነኝ። ሁለት ብልት ነው ያለኝ ና እዚያ ሀገር ላይ ማለት አልተስተዋለም፣ ነገር እኔ አማቃቸው ልጆች አሉ። ግን መጀመሪያ ላይ እንደዚህ አይነት ነገር እንደሌለ ነው ከልጅነት ይጀምሩ እያሰብኩት የነበረው እናቴ ስትለኝ የነበረው በቃ ይሁን ማለት እሷም የሚሰማችሁ ነገር ስለሌለ እና ከልጅነቴ ታሪክ ወደ ኋላ መለስ አድርጌ ስነግርህ እንደ ነገርኩ እዚሁ አዲስ አበባ ነው የተወለድኩት ያደግኩትም እዚሁ ነው። እና እስከ አስራ ስምንት ዓመቴ ድረስ ከእናቴ ጋር ነበረ የምኖረው እና አስራ ስምንት አካባቢ ላይ አስራ አንደኛ ክፍል ተማሪ እያለሁኝ እናቴን አጣኋት እና ከቤተሰብ ጋር ነበር የምኖረው። እኔ ነኝ ልጅ ያለኋቸው። ከዛ በኋላ ግን እናቴ ማለት በቃ በመሀል በጣም ብዙ ነገር ተወዛግቤ ነበር። በምክንያት ነው እግዚአብሔር ሁሉን ነገር የሚያደርገው። እኔንም የፈጠረኝ በምክንያት ነው። የሚሆንብኝ በምክንያት ነው እና አንድ ብርታት ምላት እናቴን ሳጣ ብዙ ነገር ተጨልሞብኝ ነበር ግን እግዚአብሔር ይመስገን ያልፋል ሁሉም ነገር። ከዛ እያልኩኝ እናቴ መሞት ማለት ለመጽናናት እየሞከርኩኝ ብዙ ነገር አለ። ስለ ከሰው ጋር ኢቨን ለማውራት እራሱ ሳስብ ነገ የሆነ የልቤ ሰው የምለው ነገር ይመጣና ሴትን ብትሆን ወንድ የልቤ የምለው ማለት በቃ የሆነ ደረጃ ሊደርስና ይህ ችግር ይፈጠራል። እነሱ ስለማያውቁት፣ ስለማይረዱኝ ለምን እላለሁ በቃ ማውረው ከእናቴ ጋብቻ ስለ ነበር ና የሆነ ሰዓት ላይ ወደ አስረኛ ክፍል እያለሁ ማትሪክስ አልፈተን በፊት ህይወቴ ውስጥ በጣም ማለት ትልቅ ቦታ አለው የምለው ሰው ነበረ በጣም ማፈቅረው ልጅ ነበረ እና ማለት ሳናስበው ነው ፍቅር ውስጥ የገባ ነው። እናወራለን። በቃ ማለት በጣም መቅረብ ይፈልጋል፣ ግን እኔ ራሴን ገብተኋላ። የሆነ ችግር ሲኖርብህ ያን ነገር እንትን ትላለህ እና ወደኋላ ነበር የምንመለሰው። ለራሴ የሆነ ማለት ጉትቶ የሚከታኝ ነገር አለ፣ ከልጁ ጋር እንዳወራ ፍቅር ውስጥ እንድንገባ ምናም የሚያደርጉ ነገሮች አሉ፣ ግን በሰፊው ሌላ ጊዜ አጫውትሃለሁ። ማለት ረጅም ታሪክ ስለሆነ ና ከልጁ ህይወት መውጣት ፈለግኩኝ። ብዙ ነገር ተፈጥሯል፣ ከሱ ጋር ራሱ ማለት በእኔ ምክንያት ብዙ የሆነው ነገር አለ። እኔም ሳልወደው ቀርች ወይ ሳላፈቅረው ቀርች ሲሆን ብዙ ችግሮች ስለነበሩብኝ ነው እና ልክ ከአስራ አንድ ክፍል በኋላ ትምህርቴን ለማቆም ወሰንኩኝ። ትምህርቴን ለምን እንዳቆምኩኝ ስነግር አባቴ ታማሚ ነው፣ የስኳር በሽተኛ ነው፣ ጡረተኛ ነው እና በቃ እናት ያደራ ብላ ማለት ለእኔ የኃላፊነት ሰጥታኝ እንደሄደች ነበረ ማስበው እና ማለት በቃ አባቴ ነው ከአሁን በኋላ መያዝ ያለብኝ፣ ማለት እሱ እንዲኖርልኝ ትንሽ ጊዜ ብቸኝነት እንዳይሰማኝ እያልኩኝ። በጣም መልካም አባት ነው በእውነት ያለኝ እና ግን አባቴም ከሶስት አመት በኋላ አጥቼዋለሁ። እነዚያ ሁሉ ችግሮች አለፉ፣ እግዚአብሔር ይመስገን። ከዛ ትምህርቴንም አቋረጥኩኝ እየሰራው በመሀል በቃ እነዚህ አባቴንም እየረዳሁ እኔም ስራ እናቴ በልጅነት እያለው ቢዝነሶችን ትሰራ ነበረ፣ እኛን ለማስተዳደር አባቴ መንግስት ሰራተኛ ስለነበረ ያው ተቋለ ደሞዙን እና ትንንሽ ቢዝነሶች ነበሯት። እነሱንም ለማስኬድ ሞከርኩ፣ ግን አልሆነም። በቃ ምንም ነገር መስራት አልቻልኩም። እና አንዲያ ነገር የእናትን ሸክም ማንም አይረዳውም በእውነት እኛ ስናወረው ቀላል ይመስለናል ግን ቤተሰብ መሸከም ምን ያህል ከባድ እንደሆነ እኔና አባቴም ብቻ ሳስተዳድር አይቸዋለሁ። እና በቃ እነዚያ ሁሉ ነገሮች ተፈጠሩ። አባቴም ከሶስት ዓመት በኋላ አጣሁት። ከዚያ በኋላ በቃ ተስፋ እንድቆርጥ ብዙ ነገር ውስጥ ይመላለስ ነበረ ግን እግዚአብሔር አለ ለመልካም ነው ብዬ ነው የማስበው። ና በቃ እነዚህን ሁሉ ነገሮች ሲደራረቡብኝ በቃ ቤተ ክርስቲያን እየሄድኩ አለቅሳለው፣ ምክንያቱም ማዋየው ሰው የለም አልኩ። የቅርብ የምለው ሰው በህይወቴ ከቤተሰቤ ቀጣይ ህይወትቴ ውስጥ አንድ ሰው ነበረ ና በቃ ሄጄ ቤተ ክርስቲያን ብቻ እሱን በማላገኝበት ጊዜ አንድ ነገር የማይመች ሁኔታ ውስጥ ነበር። ልጁ ማለት የኔና እሱ የነበርንበት ግንኙነት ምን መሰለ ከድሮም ጀምሮ ከቤተሰቤ ጋር ቅርብ ስለነበረ ያለኝን ሀሳብ ሁኔታዎች፣ ምናምን ስለሚያውቅ እሱ ብቻ ነበር የሚያውቀው በሰአቱ እዚህ ሀገር እያለሁ ና እማዋየው የሚፈጠሩ ነገሮች ምናም የሚያውቀሱ ነበረ። እና ማለት ከብዙ ችግሮች በኋላ በብዙ ምክር ግንኙነት እናደርግ ነበረ ከሱ ጋር ና ለግንኙነት ብቻ ነው የምንገናኘው። ከዛ በኋላ ማለት እኔን እንደ እንዴ ልበል እንደ መርዳት ማለት እዚህ ችግር ውስጥ እንደሌለሁኝ የሆነ ማለት እንዳላስብ ኖርማል እንደሆነ ምናምን ነው እኔ እንዳስብ የፈለገው። ግን ከሆነ ሰዓት በኋላ እየተቀየረ መጣ እሱም ና ለእኔ የሆነ እንደ እርዳታ የለም፣ በቃ ላግዝሽ ስለምፈልግ ነው። አንቺ የተለየሽ ነገር ማለት የተለየ ፍጥረት ነሽ ብሎ ነው ማለት እኔ ነገር ያለው እናቴ ከልጅነቴ አንቺ፣ በቃ ምንም የተለየ ነገር የለሽም እግዚአብሔር ይመስገን፣ ምንም ነገር የምታጩው የለም ትለኝ ነበር እና እንደ ሰው እንደ በተለይ ደግሞ እንደ ሴት ትዳር ይዘ ልጆች ወልደ መኖርን ትመኛለህ እና በቃ እሱን ነበር እያሰብኩ ያደግኩትኝ። ግን በመሀል እንዳልኩ እናቴን አጣሁ፣ አባቴን አጣሁ። ከዛ በኋላ ግን ይሄ የጥማል ጥሩ ባህሪ የነበረው ልጅ ከእናቴ ጋር አብሮ ነበር የሚመክረኝ ና ግን ይሄ ግንኙነትን አለማምዶኝ። ከዛ በኋላ ግን ይሄ የተለየሽ ፍጥረት ነሽ ማለት ካደግኩ በኋላ ወጣትነት ኤጅ ላይ ሲሆን እነዛ ነገሮች ነበር የሚነግረኝ እና ከጊዜያት በኋላ እኔ ነኝ እየለመንኩት ግንኙነት እንድናደርግ የምፈልጉ የነበረውና ሲመጣ ራሱ የሆነ በቃ ሆነ እንዳልፈለገ አይነት የለም ማለት እኔ ለራሴ ራሱ ይከብደኛል ሰው ስትሆን የሆነ በቃ ብቻ፣ እና የሱም ስሜት ስለነበረ በጣም እናደድ ነበረ። እና በጣም ማለት በራሴ ተስፋ እንድቆርጥ የሚያደርገኝ ነገር እሱም ከሚነግረኝ አንጻር፣ ቤተሰቤን ከማጣት አንጻር ለራሴ በቃ ምላቸው ነገሮች በጣም ከባድ ነበርና ደውዬ ምናምን ስጠራው ላዋየው እንደምፈልግ እንትን ስለው በቃ የሚያስበው ውሽ በቃ የሆነ የምስላችት ስሜቶች የሉም፣ እንደዛ ነው። እና ከጊዜያት በኋላ በቃ ከሱ ጋር በጣም ግንኙነት ማድረግ ፈልግ ነበር ማለት ከሌላ ሰው ጋር እንደማል ሁኔትም እንደማልሄድ ስለሚያውቅ እራሱ እንትን ይላል። እና ትዳር የነበረው ሰው ነው ልጆች አሉት። እና ግን ከኔ ጋር ግንኙነት ብቻ ነበር የሚያደርገው። ይሁን አለፉ፣ እነዛ ሁሉ ጊዜያቶች አለፉ ከሱም ጋር የነበሩት እና ሲመጣ ሚስቱ ላጠይቋለች። ምን ለምንድን ነው ከእሷ ጋር እንደዚህ የምትቀራረቡት ለምንድን ነው? ግን እሱ ማለት አብሬያት ከድሮም ጀምሮ እናትም አባትም እየነበራት የረዳዋት ልጅ ናት፣ ያገዝኳት ልጅ ናት፣ አሁን ብቻዋለች፣ ተዋት አልፈልግም ነው የሚለው። ግን ብዙ ሰው ይጠረጥር ነበር ማለት እንደዚህ አይነት ግንኙነት ሊኖር እንደሚችል ይጠረጥር ነበር። በሱም ይመስለኛል ወደኋላ በጣም እየሸሸኝ የመጣውና፣ በቃ ያኔ ስሜት ብቻ ነበር እዛ ጋር የሚከበረው በቃ እሱ ስሜት እንደሌለው እኔ ብቻ ስሜት እንዳለኝ ነበር የሚያስበው። እነዛ ሁሉ ጊዜ በቃ ማለት በጣም ተደራረበብኝ እና የንስ አባትም ማለት አባቴን ላዋያቸውም ሄጅ ያለው ና ስነግራቸው እንደ የሆነ ማለት በጣም የመጨረሻ ተስፋ በቃ የቆረጥኩበት በራሴ በዚህ ተፈጥሮዬ ተስፋ የቆረጥኩት በእሳቸው ነው። እና በጣም ደነገጡ ማለት ከእግዚአብሔር ነው ከሴጣን ነው የሚያስብል አይነት ነገር ነው። እሳቸው ፊት ለያዩት ና በጣም በቃ ከዛ በኋላ የንስሃ አባቴ ከደነገጡ እንዴት ነው ሌላ ሶማ የደነግጠው ላለሁ በቃ የምር እና በልጁም እንትን እንዳልል ማለት ይሄ እንዳልፈርድ የሚያደርገኝ በቃ የኔ ነገር የምር እንደዛ አይነት ነገር ነው። በጣም ማለት ወጣ ያለ ነገር ሆኖ ነው ብዬ እንዳስብ ያደረገኝ ያኔ ነበር እና የንስሃ አባቴን ካዋዩዋቸው ማለት ደግም የእሳቸው ጋር እራሱ መሄድ ፈራሁ። በቃ አምላኬን ብቻ እያዋዩ ወደ ቤት መለስ ነበረ። ከዛ በኋላ ከጊዜያት በኋላ እንዳጋጣሚ አጋጣሚ ለስራ ወደ ህንድ ሀገር በሰው ነው እና እኔ እዚህ ሀገር እያለሁኝ ሁለት ኢትዮጵያውያኖች አውቅ ነበረ። እንደዚህ ማለት የተለየ ተፈጥሮ የነበራቸው እንደ እኔ ሁለት ብልት የነበራቸውን ሁለት ኢትዮጵያ አውቃለሁ። እዛም ስሄድ ህንድ ሀገር ሲሄድ የነበሩ ኢትዮጵያውያኖችም ነበሩ ና ሲናግሩ፣ እኔ ሁለት ሰው እንደማውቀው እነሱም እያለ እያለ ብዙ ኢትዮጵያ እንዳለ እኔ ተነገረኝ ና ከዛ በኋላ ግን የምሬ ነው ምል የሆነ በቃ እኔ ብቻ እንዳልሆንኩ በቃ ፈጣሪውነትም ለምክንያት ነው ብዬ በቃ ብዙ ነገሮች እንዳገናዘቡ አድርጎኛል። በቃ ከነሱ ጋር በጣም ማለት ህንድ ውስጥ አክቹዋሊ በጣም ብዙ ናቸው አሉ። እንደዚህ አይነት ማህበረሰብ አሉ ማለት ይህ ሶስተኛ ጾታ እንደሚባል ማለት ነው። ና እንደዚህ አይነት ሰዎች አሉ። ግን ኢትዮጵያ ላይ ያልተለመደ ነገር ነበር ሚመስለኝ እና እነሱም እንደዚህ ሲነግሩኝ፣ ሁለት ማለት እዛ እማውቃቸውም ኢትዮጵያኖችም ሲነግሩኝ ጉዳይ ይሄ ነገር እኔ ጋ ብቻ አይደለም የተፈጠረው በቃ ምናምን ብዬ እንድረሳው ነው ያደረገኝ። ግን ያው ይመጣል። ሴት እንዳልኩክ መውለድ ትፈልጋለ፣ ማግባት ትፈልጋለ። እነሱ ነገሮች ደግሞ ስታስብ እንዴት ማለት እንዴት ብዬ ያን ያህ ማለት እኔ ሰው ሲያየኝ ምናምን ነገር በቃ ምንም አይነት ችግር የሌለብኝ ነው የሚመስለው እና ግን ለራሴ ገና ሰው ኢቨን ሊያውራኝ ሲመጣ እራሱ ቀድሜ የማስበው ያን ነገር ነው እና እዛ በሄድኩበት ጊዜ ማለት በቃ ከነዛ ማህበረሰብ ጋር ነው የምንሆነው። ያው ይገለላል፣ ግዴታ ነው መገለል ያለ ነው እና አዎ፣ ማለት በቃ ከኖርማል ሰው ጋር አብረክ መሆን አትችልም። ይሄ ራሳችሁን ስላገለላችሁት ነው ወይስ ማህበረሰቡ የህንድ ማህበረሰብ ያገላል? ነው እነሱ ሳይሆን የሚያገሉ ከአንተ ራስ ታገላለ። ገባ የሆነ እንዳለበት ችግር ስታስበው በቃ ያስጠላሃል፣ ለራስ ክራሱ ና እዚህ እየተመላለስኩ ነበር የምኖረው፣ እና በስራ አጋጣሚ የተዋወቅኩት ልጅ ነበረ ማለት ዋናው ሀሳቤ ከሱ ጋር የተገናኘ ነው። ና ሁሌ ደጋግሜ ውለው ነበር እኔ ህይወት ይኖረኛል፣ ለአምላክ። እኔ ወደፊት ማለት የሆነ ቦታ ላይ ይደርሳለሁ እላለሁ። ማለት ትሰራለቅ፣ ትለወጣለ። ግን ለማ እዚህ ጋር ቤተሰብ የለኝም፣ ያለፈው ምናትና አባቴና ጡቻ አለው። ለማ ብዬ ይሰራለሁ፣ ለማ ብዬ ይለፋለሁ። ማለት ከበላው ከጠጣ በቃ እኔ ህይወት ይሄ ነው። ስለዚ የሰው ልጅ ከበላ ከጠጣ ስሜት አለሁ እና በቃ ይሄ ነው እኔ ህይወት እላለሁ እና ማለት ከልጁ ጋር ያለኝን ግንኙነት በጣም ወደዋለሁ። ከእሱ ጋር መቀጠል ፈልጋለሁ፣ ግን እንዴት ማለት ጥያቄ ነው የሚሆንብኝና ይከብዳል። ግን ያው አላወራሁም ው አላወራሁም ማለት መጀመሪያ እናንተ ማውራት ነው የፈለጉት፣ እና ብዙ ጊዜ ሀሳብ ስትሰጡ በጣም እከታተላለሁ ና ያን ሀሳብ እኔ ማለት ለእኔ መልስ ይኖራቸው ይሆናል እላለሁ። አንዳንዴ ፈጣሪ በሰው ስለሚናገር ምናልባት እንግዲህ ከዚህ መሀል ከሚሰማኝ ይህን ሀሳብን ከሚረዳኝ መሀል ላይ ሀሳብ የሚሰጠኝ ሰው አይጠፋም እና ከእናንተም ከተመልካቹም ነው ማለት ሀሳብ እንዴት ሊሆን እንደሚችል ነው። ምንድነው ያው ሁላችንም መርጠን ወንድ፣ መርጠን ሴት፣ መርጠን ሀገር አልተፈጠርንም። እውነት የፈጠረን እግዚአብሔር አምላክ እሱ በወደደው በእሱ ፎርሙላ ነው የተፈጠረ ነው እንጂ ማናችንም በራሳችን ላይ ምንም ያደረግነው ነገር የለም ሰው ለመሆናችን እንኳ አስተዋጽኦ አላደረግንም ስለፈቀደ ነው ሰው የሆን ነው ምክንያቱም በአባታችን ወገብ ላይ ያሉ ሚሊዮን ዘሮች ውስጥ አንዱ ዘር ነው ሰው የሆነው ገባሽ እና ያ ደግሞ የእግዚአብሔር ፈቃድ እንጂ የእኛ ፈቃድ አይደለም ስለዚህ በአንቺ ላይ የተፈጠረው ነገር የአንቺ ፈቃድ አይደለም ይሄ የእግዚአብሔር ስራ ነው እንጂ የማንም ስራ አይደለም። ህንድ ሕክምናው አለ መሞከር አልፈለግሽም? አንድ ያ ነገር ማለት ይከብዳል። ባለሁበት ሁኔታ ውስጥ ይህን ነገር ማሰብ አልፈለግኩኝም። አንድ ያ ነገር ስለ በቃ ተፈጥሮ ነው እንደነገርኩ አመንኩበት። በቃ ለመልካም ነው ብዬ አመንኩበት እና ከዚህ ጊዜ በኋላ ማለት ማድረግ ብፈልገው ያን ያደርግ ነበር። የልጁ ማለት ያኔ በነበርኩበት ጊዜ ግንኙነት ከማድረግ ልጅ ጋር አውሩተናል እንደዚ አይነት ነገሮች ግን በቃ አይሆንም የሚለውን ነገር ነው ሲቀርጽብኝ የነበረው። በቃ አንቻቶኝም ነው እና አሁን ላይ በቃ እድሜም ማለት እንደዚህ ይህ እንደሚባለው የእሳት የሚባለው ኤጅን አልፍሻለሁ፣ ግን ህይወት ፈልጋለሁኝ ና ያን ህይወት ደግሞ እኔ እንደዚህ ማለት በባህሪ ከፈጣሪ ውጭ ምንም ነገር አለ ብዬ አላምንም። ይሄ እንደዚህ በህክምና ምናምን የሚሉትን ነገሮች ለማመን በጣም ይከብደኛል፣ ግን ብሞክረው ደስ ይለኛል። እንደዚህ አይነት ነገሮች ግን እስካሁን ድረስ ስላልሰማሁ ነው። ህንድ ህክምናው እንዳለ አይኖ ግን እንደዚህ አድርጎ የሰማሁት ሰው ስላልነበረ ያን ነገር ለማድረግ በጣም ፈራዋል። ያው እንግዲህ ያው ጥበብን ለጠቢባን የሚሰጥ እግዚአብሔር ነው። ስለዚህ ህክምናውን በጥሩ ሁኔታ ሊከናወን እንደሚችል አምናለሁ። ምክንያቱም ኢትዮጵያ ውስጥ ካለው እዛ ያለው የህክምና ደረጃ ትንሽ ከፍ ያለ ነው፣ የመጀመሪያው። ሁለተኛው ነገር ሌሎች ህክምናዎች አሉ ማለት በዚህ የተነሳ የሆርሞን መዛባት አለ ወይ ልጅ መውለድ አትችም ወይ ትች ያለሽ ወይ የሚለውን የመጀመሪያዎቹን ህክምና ማረጋገጥ። ከዛ ደግሞ አሁን ከአንድ ሰው ጋር አብራሽ ነው ያለሽው። ይሄ የሚደበቅ ነገር አይደለም። ከቀን በኋላ ጊዜ የሚከፍተው ጊዜ የሚያሳየው ነገር ነው። ስለዚህ አንድም እድሜ ባባከን እንዳይሆን በጊዜ መወያየቱ መልካም ነው። የእሱስ አድቫይዝመንት ምንድን ነው? ምክሩ ምንድን ነው የሚልሽ? እንደዚህ ስለሆንሽ ሽብንብ እየጠፋለው ነው የሚለው ወይስ ተቀብሎት አብሮ ለመኖር ዝግጁ ነው ወይስ ደግሞ ህክምናው እንድታደረግ ይፈልጋል? ምክንያቱም ያንን በማውራት ቢሆን የተሻለ ነው። የሚመጣውን ነገር እየሸሸን አንድ ቀን ሲመጣ ሰብሮን ከሚሄድ ዛሬ ተዘጋጅተንበት አሁን ብናውቀው የተሻለ ነው ብዙ እድሜና ጊዜን ከምንፈጭ። እንዳልኩሽ ግን ቀለል ያሉ ሕክምናዎችን መጀመሪያ ማድረግ ምንድነው፣ ተፈጥሯዊ በሆነው መንገድ ልጅ መውለድ እችላለሁ ወይ በዚህ ምክንያቶች አሉ ወይ እንግዲህ የሕክምና ባለሙያ አይደለሁም። ግን እንደው እነኝህን ነገሮች መጀመሪያ ሐኪም ቢያይሽ ከዛም በኋላ ደግሞ አይ ህንዱን አልፈልግም የምትይ ከሆነ ደግሞ እዚህ በግል ሊያማክሮሽ የሚችሉ ዶክተሮች አሉ። አማክሪዎሽ ምንድን ነው ማድረግ ያለብሽ የሚለው በፈቃደኝነት በነጻነት ሊያማክሮሽ ይችላሉ። እነኝንም ሰዎች ልናገናኘሽ እንችላለን። መጀመሪያ ሐኪሞቹን አማክሪ፣ ቀለል አርጊው። ምናልባት በጣም ቀላል ኦፕራሲዮን እንዲሆን ይችላል። ያው እኛ የመጀመሪያ እንዲ አይነት ነገር ሲከሰት የእርግማን ውጤት የሆነ የቁጣ መገለጫ እንደዛ አድርገን ስለምናስበው ነው። ግን አይደለም። የሰራው እግዚአብሔር ነው። እሱ በስራው ትክክል ነው። ደግሞ እንደዚህ ማበጃጀትና ማስተካከል ደግሞ ለጠቢብን ጥበብ የሰጠ እግዚአብሔር ስለሆነ ኃጢአት ነው መጥፎ ነው ብዬም አላስብም። የነብስ አባቶችን ቢደነግጡ ምንም አይደለም። እሳቸውን ፍጹም ሰው ናቸው እንጂ ፍጹም አምላክ አይደሉምና ቢደነግጡም የተሰማቸውን ነገር ቢናገሩም ካደጉበት ማህበረሰብ ከኖሩበት ነገር ይሄ ነገር እንደምን ይታይ ስለነበረ ከዛም አኳያ ይሆናል እንደዛ ያሉትና በልብሽ አትዘኝባቸው። አይ ማዘን ሳይሆን ከዛ በኋላ ለሚሄድ በጣም ፈራው። በቃ ያን አዎ ያን ነገር ማለት የእሳቸውን ፊት በጣም ማለት ስለደነገርቱ ድጋሚ ሄጄ እንደዛ አይነት ነገርችን ባዋያችሁም መልሰው መልስ ለመስጠት በጣም ይከብዳቸዋል ብዬ ስለማስብ ማለት እንዳልከው እርግማን ነው ተብሎ ስለሚታሰብ በጣም ይጨንቃል። ና እኔ ለዛ ነው ሕክምና ማድረግ የማልፈልገው በቃ ይሄ የተፈጥሮ ጉዳይ ነው። በጣም ብዙ ሰው በቃ እንደዛ ነው ብሎ የሚያስቡት። ና አብረኝ ያሉት ኢትዮጵያ ኖች መሞከር አይፈልጉም። ና እኔ ሞክሪ ከዛ ስላሉ ለዛ ነው እንጂ እንዳልኩሽ ሐኪሞችን እናማክርና ደስ ይለኛል። እነሱን መልስ ሰምተን ወደሚቀጥለው ነገር ውጤጅ ጥሩ ነው እኔ ደስተኛ ነ እንግዲህ የአበሻ ጨዋታ ቤተሰቦች የዛሬ እንግዳይ ሀሳቧን ችግሯን ዛሬ ለማንም ያልነገረችውን ጉዳዩን መጥታ ነግራናለች። እናንተ ደግሞ ሀሳብ አስተያየታችሁን ይሆናል የምትሉትን የመፍትሄ መንገድ ያስቀምጡላት። ስለምታደርጉልን መልካም ነገር ሁሉ ብድራታችሁ እግዚአብሔር አምላክ ይክፈላችሁ። ይህም ፕሮግራም አዘጋጅተን ያቀረብላችሁ እኔ ዘላለም ወዳጅነህ ከአበሻ ጨዋታ ጋር ነበርኩ። መልካም የስራ ሳምንት ይሆንላችሁ። እግዚአብሔር አምላክ በተስተካከለው ና በተሳቀው መንገድ ሁሉ ይምራችሁ። ክብረት ስጥልኝ።